ማቹ በፍቅር እየዞረ እውነቴን ነው የምላችሁ። ቅድም ልሰራ እያሰብኩ ነበረና አሁን እንግዲህ ፖስት አድርጋለች ማለት ነው። እውነት ለመንገር ጽሁፉን እስከ መጨረሻ አላነብላችሁም። በእርግጥ ትንሽ ላነብላችሁ። ውድ የዩቱብ ቤተሰቦቼ ስለጠፋው በጣም ይቅርታ፣ የቤተሰቦች አዘን ገጥሞኝ ነው። ሁሉም የፈጣሪ ፍቃድ ነው ብላለች ማለት ነው። የኔ ቆንጆ መጀመሪያ እግዚአብሔር መዝናናቱን እስጥሽ የኔ ውድ አይዞሽ ለማለት ይፈልጋሉ። የኔ ውድ ማለት ነው፣ የኔ ፍልቅልቅ። እውነት ለመናገር ቀን ያሰብኳት ነበረ፣ ቢዚ ነበርኩ፣ እንግዲ ነበረኝ፣ ና ምን ጠፋች እንዴት ሉ ለበዓል ያላሳየችንም የበዓል ድባብ እያልኩ ነበረ። በወዴ ማለት ነው፣ እውነቴን ነው ምላቸው፣ ይ የምወዳቸው ሰው አስባቸዋለሁ፣ ባይሰዌ ማለት ነው። እና አሁን እንግዲህ ከደቂቆች በፊት ነው ፖስት ያደረገችው ማለት ነው። ቅርታ ጠይቃለች ስለጠፋች እንግዲህ የቤተሰብ አዘን ላይ እንደሆነች ነው የገለጸችው ማለት ነው። እግዚአብሔር ቤተሰቦችሽም አንቺ ማጽናናቱን እንዲሰጥሽ እንግዲህ የልባዊ ምኞቴ ነው ማለት ነው። አይዞሽ። እኔ እንጃ አላውቅም፣ ለምን ጠፋች ያልኩ ነበረና እንግዲህ የጠፋችው አዘን እንደገጠማት ነው እየተናገረችው ማለት ነው። በቅርብ ይመለሳለሁ ብላለች ማለት ነው። ፍቅርዬ የኔ ውድ አይዞሽ፣ አይዞሽ። እኛ ሁሌ እናስታውስሻለን። በነገራችን ላይ እኔ አስባታለሁ። እኔ እንጂ አላቅም እንደየት ነው ማየት ማየትና፣ ለማንኛውም አይዞሽ እግዚአብሔር ያጽናሽ ፍቅርዬ በላት ማለት ነው። እንግዲህ በቅርብ እንደምትመጣ ተስፋ እናደርጋለን። ጠፍታለች፣ እውነት ለመናገር ቆየች ከቪዲዮ ከሰራች ማለት ነው። ያው በፊት ምሷ እንደዚህ በየቀኑ አትመጣም፣ በሳምንት አንዴ ወይ ሁለቴ ነው የምትመጣ፣ ግን አሁን ጥፍት ነው አለችው እንደባለፈው ማለት ነው። እና ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እንዳለው እግዚአብሔር ይመስገን። ሰላማችሁ ብዙ ትበልልኝ ፍቅርዬ። ዛሬ እንግዲህ ፖስት አድርጋለች ማለት ነው። ስለ ጠፋው ይቅርታ ብላለች። የቤተሰብ አዘን እንዳጋጠማት ነው የተናገረችው። በእርግጥ ጠፍታ ነበረና እንግዲህ እግዚአብሔር ያጽናት፣ ለቤተሰቦቿም ለእሷም መጽናናት የምንመኛለን። እኔ እውነት ቪዲዮ ስጠብቅ ነበረ ዛሬ በተለይ ማለት ነው። ትናንትና በዓል ነው አይመቻትን ብዬ ነው የማስበው። እና ቅድም ደግሞ ልስራ አልስራ ልስራ አልስራ ያልኩ ነበረ። እና ምገርም ነው እንግዲህ አሁን ነው ከደቂቃዎች በፊት ፖስት ያደረገችው ማለት ነው ፍቅርዬ። እና አይዞሽ፣ አይዞሽ። ሁላችን ቀናችን ነው የምንጠብቀው እና ሁላችን ጊዜያችን እግዚአብሔር እስከ አለ ድረስ አይደለም የምንኖረው አይቀርልንም ሞት እና ይሄ ነው ያለው። እውነት አይደለ? ጋይስ ማንም አይቀርም እዚህ ምድር ላይ አይመስላችሁም? መስላችሁ ሳይሆን በግዴታ ነው እንጂ እግዚአብሔር እስከፈቀደ ድረስ ነው የምንኖረው አይደለም። ሁላችን አንቀርም ማለት ነው። ስለዚህ ፍቅርዬ እንግዲህ ትመጣለች በቅርቡ ብዬ ተስፋ አደርጋለሁ። አይዞሽ የእኔ ወርቅ ማለት ነው የእኔ ጀግና እግዚአብሔር መጽናናቱን እንደሳታችሁ ምኞቴ ነው። ከነ ቤተሰብሽ እኔ ውድ ሄት ማለት ነው አይዞሽ ለማለት ይፈልጋሉ ማለት ነው። እናንተም ደግሞ የራሳችሁን አስተያየት አይዞሽ የፍቅርዬ ብላችሁ አበረታቷት ማለት ነው። ከባድ ነው ጋይስ በጣም አዘን መራራ ነው በነገራችን ላይ እና ከባድ ነው እና ፍቅርዬ አይዞሽ ኔ ውድ ይኔ ጣፋጭኛ የባል ቀን ምንድነ የባል ቪዲዮ ስንጠብቅ እንግዲህ አዛን እንዳጋጠማት ነው የነገረችው፣ ና የተናገርች ወይም ደግሞ በጽሁፍ የገለጸችው ማለት ነው። አንዳንድ ፍቅር አለምክናት አጠፋም፣ በነገራችን ሁሌ ምክናት ይኖራታል። ስመቻት አጠፋም እና ሁሌ ነው የምትለው እና ስላልተመቸኘው ሁሌ ቅርታ ነው የሚጠይቀው በነገራችን ላይ የቅርታ ሰውናት። ለቤተሰቦቿ ለወዴንሷ በጣም ክብር አላት ኦዲንስ የሚመጥን ቪዲዮ ነው የሚሰራው። የሚያስከፋቸው ለኦዲንሱ የሚያስከፋቸው ምንም ነገር አሰራ ነ። ለምን ነገር ቢሰራ ራሱ ወዳ ነው የምትመለሱ። በዚህ በዚህ በጣም ነው የምወዳት። ለኦዲንስ ክብር ስላለ እስከጠፋችም መታ ቅርታ ነው የምጠይቀውና እንግዲህ አዘል ላይ ናት ማለት ነው። ሁላችሁም በኮሜንት ሄዳችሁ አይዞሽ እግዚአብሔር ያበርታሽ፣ እግዚአብሔር ያጠንክርሽ ከነ ቤተሰብሽ፣ ለሞቱት ደግሞ ነፍስ ይማርልን። ያላችሁ እንግዲህ በኮሜንት አስናናት ማለት ነው። ስልክ ያላችሁ ደግሞ ደውላችሁ አይዞሽ ፍቅርዬ በሏት። ምን አለበት አንድ ብትሰጡኝ ስልክ ቁጥሯን ማለት ነው። በጣም ስለምወዳት በእርግጥ አንዴ አግኝቻታለሁ በቲክቶክ ግን ደስ ይለኛል ስልኳን ባገኛት፣ የእውነት ፍቅር የሚገልጽላት ደስ ይለኛል። ኤኒዌ ስዶቼ አመሰግናለሁ፣ ነው የምታበረታቱኝ ማለት ነው። ፍቅርዬ በቅርብ ትመጣለች ብዬ አስባለኝ። ሁላችሁም ከልብ ወዳችኋለሁ። በተቻለ መጠን ማለት ነው መልካም ነገር ለሰው ልጅ ተማኙ። ለሰው ክፋት አትስሩ። በህይወታችን ሞት እንዳለ አንርሳ ለማለት ይፈልጋለሁ። ክፋት ምንም አይሰራም። እኔ መልእክቴ ነው እና መልካም ነገር ስሩ ማለት ነው።